እጅግ እጅግ እጅግ ወሳኝ የሆነን መረጃ ነው። በዚህ ሰዓት በዚህ ደቂቃ እንግዲህ በተለይ ለግብር ከፋዮች የግብርና ታክስን የሚመለከት ኢትዮጵያውያን በሙሉ እጅግ በጣም ወሳኝና አንገብጋቢ የሆነ መረጃ በዚህ ሰዓት ከጄ ገብቷል እንግዲህ አዲስ የግብርና ታክስ መመሪያን መሰረት እያደረገ ከገንዘብ ሚኒስቴር በኩል አመሻሹን ይፋ ሆኗል። በዚህም ከዚህ በፊት የነበረውን ግብር የሚያስደስትና እጅግ በርካታ ኢትዮጵያንም እንግዲህ ከነበረባቸው እንግልት ይፋ የሚያደርግ አዲስ አሰራር ተዘርግቷል። ግብር ከፋዮችም ማሟላት የሚጠበቅባቸው ጉዳዮችን በዝርዝር ተቀምጧል። ሙሉ ዝርዝሩን ወደ እናንተ እናደርሳለን። እንዲሁም ሌሎች መረጃዎችን በተከታታይ የምናደርስ ሲሆን ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ፣ በዚህ ሰዓት እንደደረሴ ነው መረጃውን ወደ እናንተ እያቀረብኩት። በዚህም የገንዘብ ሚኒስትር አዲስ የግብርና ታክስ ኦዲት መመሪያን ማውጣቱ ነው። ሙሉ ዝርዝሩ የሚያስነብበው እንግዲህ የገንዘብ ሚኒስቴር የታክስ ኦዲት አፈጻጸምና የታክስ ስሌት ማስታወቂያ አወጣጥን የሚመራ አዲስ መመሪያ ቁጥር 1063 እዝባር 2017ን አውጥቷል። መመሪያው በትላንትና 2 ግንቦት 21 ቀን 2017 የወጣ ሲሆን የታክስ አስተዳደር ሥርዓቱን ውጤታማና ቀልጣፋ ግልጽ ለማድረግ ያለመ መሆኑን ነው የተጠቆመው። ይህ አዲስ መመሪያ የግብርና ታክስ ባለስልጣን ባለሙያዎችና ታክስ ከፋዮችን ኃላፊነት የሚደነግግ ሲሆን በተለያዩ የታክስ ኦዲት አይነቶች ላይ እንደ ተመላሽ ኦዲት፣ የዴክስ ኦዲት፣ ጭብጥ ተኮር ኦዲት፣ አጠቃላይ ኦዲትና የማጭበርበር ምርመራን ጨምሮ ተፈጻሚ እንደሚሆንም ይደነግጋል። መመሪያው የፌዴራል መንግሥትን የታክስ አዋጅ ድንጋጌዎች ተግባራዊ ለማድረግ የተሟላ ማዕቀፍ እንደሚሰጥ እንዲሁም የወደት ሂደቱ ወጥነት ያለው ግልጸኝነት እየሰፈነበትና የታክስ ከፋዮች መብት የሚጠብቅበት መሆኑን እንደሚያረጋግጥ ነው የተመላከተው። የታክስ ስሌት ማስታወቂያ የሚላከው ታክስ ባልተከፈለበት ተጨማሪ ታክስ እንዳለ ሲረጋገጥ ወይንም ታክስ ማጭበርበር ጥርጣሬ ሲኖር የተባለ ሲሆን የመስክ ኦዲት ከመጀመሩ ዐሥር የሥራ ቀናት በፊት ለታክስ ከፋዮች የጽሑፍ ማስታወቂያ መስጠት እንዳለበት ካፒታል ከመመሪያው ለመረዳት ችሏል። ኦዲት በሚደረግበት ጊዜ ታክስ ወይንም ግብር ከፋዮች ለኦዲተሮች ምቹ ሁኔታን የማመቻቸትና የሚጠየቁትን ሰነዶች የማቅረብ ግዴታ እንዳለባቸው ነው ሙሉ መግለጫው የሚያስነብበው። ከዚሁ ጋር በተያያዘ በዚህ ሰዓት የወጣ መረጃ የኢትዮጵያ ጤና ባለሙያ ማህበር የጤና ባለሙያዎች ሁኔታን በተመለከተ መግለጫውን ለኢቲቪ ይልከዋል። በመግለጫው ላይ ለዘመናት ሲንከባለሉ የቆዩ የጤና ባለሙያዎች ጥያቄዎችን በማስታወስና አንገብጋቢ ጥያቄዎችን ለመንግሥትና ለተለያዩ አካላት ማቅረቡንም አስታውሷል። ለዚህም ፍትሃዊና ሰላማዊ ጥያቄ እንደ ማህበር ዕውቅና ድጋፍ በመስጠት መንግስት ተገቢውን ምላሽ እንዲሰጣቸው ቀደም ሲል ማሳወቃቸውም ተገልጿል። ከዚሁ ጋር በተያያዘ ነው እንግዲህ የጤና ባለሙያዎች ለዘመናት ሲያነሷቸው የቆዩቸው ጥያቄዎችን በውይይትና በድርድር እንዲፈቱ ሲል በአጽንቶት እንግዲህ ሰጥተውታል ማለት ነው። ያለው መረጃ በዚህ ሰዓት ይህ ነው። ቀጣይ የሚወጣውን እንግዲህ ተከታትለን የምናደርሳችሁ ይሆናል። በሌላው መረጃችን በአዲስ አበባ የሕገ ወጥ ንግድ ቤቶች ላይ እርምጃ ሊጀመር ስለመሆኑ ተሰምቷል። በመዲናዋ በድብቅ የሚሰሩ ሕገ ወጥ ማሳጅ ቤቶችን ለመቆጣጠር የማኅበረሰቡም ትብብር እንደሚያስፈልግ ተገልጿል። በማሳጅ ቤት ውስጥ ሽፋን ፍቃድ ሳይወጡ በድብቅ ከባህልና ወግ ያፈነገጡ ህገወጥ ተግባራትን የሚፈጽሙ ጥፋተኞችን ለመቆጣጠር የማኅበረሰቡም ትብብር እንደሚያስፈልግ የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። የባለስልጣኑ ፈቃድ አግኝተው የሚሰሩ ተቋማት ላይ ክትትልና ቁጥጥር ሥራው ተጠናክሮ መቀጠሉን የገለጹት ዳይሬክተሩ የማሳጅ አገልግሎትን በህጋዊነትና በኃላፊነት እየሰጡ የሚገኙ ተቋማት በማህበር ተደራጅተው ህገወጦችን የመከላከል ሥራም እንዲያግዙ የማድረግ ስራ እየተሰራ እንደሚገኝ አስታውቀዋል። በመሆኑም ማህበረሰቡ መሰል ህገወጥ ተግባራት የሚፈጽሙ ግለሰቦችን ሲመለከት ለሚመለከተው አካል ጥቆማ እንዲሰጥ እየጠየቁ ሲሆን ቤት አከራዮችም ያከራዩት ቤት ለህገወጥ ተግባር አለመዋሉን እንዲቆጣጠሩ ጥሪ አቅርበዋል። በመዲናዋ የተለያዩ አካባቢዎች ላይ አራት ሰዓታት አገልግሎት የሚሰጡ በርካታ ማሳጅ ቤቶች ያሉ ሲሆን አብዛኞቹ ከተፈቀደላቸው አገልግሎቶች ውጭ ሌላ ህገወጥ አገልግሎቶችን እንደሚሰጡም ነው የተነገረው። በተመሳሳይ መልኩ ወደ ሀገር ውስጥ የሚገቡ የአሳ ማስገሪያ መረቦች ላይ ጥብቅ ቁጥጥር ለማድረግ የሚያስችል ህግና ደንብ ሊጸድቅ መሆኑን የግብርና ሚኒስትር ለአህዱ አስታውቋል። በሚኒስቴር መስሪያ ቤቱ የእንስሳትና አሳ ሀብት ልማት መሪ ስራ አስፈጻሚ የሆኑት ጽጌሬዳ ፍቃዱ ለሃዱ እንደገለጹት ወደ ሀገር ውስጥ የሚገባው የአሳ ማስገሪያ መረብ ላይ ቁጥጥር ለማድረግ እየተሰራ ቢሆንም አሁንም ሙሉ በሙሉ መቆጣጠር ባለመቻሉ ሕግና ደንብ ማውጣት አስፈልገዋል ብለዋል። ወደ ሀገር ውስጥ የሚገባ መረብ ለምግብነት የማይውሉ በጣም ትናንሽ የሚባሉ ዓሳዎችን የሚያጠምድ ሲሆነ በተለይ በየክልሉ ያሉ አሳስጋሪዎች አስጋሪዎች ማህበራት መደበኛና ትክክለኛ የሆነ መረብ እንዲጠቀሙም፣ የግንዛቤ ማስጨበጫ ሥራዎች እየተሰራ መሆኑን ተናግረዋል። በዘርፉ የተሰማሩ ተቋማትና ወጣቶች የመረብ አቅርቦቱ በሀገር ውስጥ የተሠራን መረብ እንዲጠቀሙና በተለይም አስጋሪዎቹ ያገኙትን መረብ መጠቀም እንደሌለባቸውም የእንስሳና አሳ ሀብት ልማት መሪ ስራ አስፈጻሚ የሆኑት ጽጌሬዳ ፍቃዱ ማሳሰባቸው ነው የተገለጸው። በመጨረሻም የኢትዮጵያ ንግድ ባንክ ደንበኞችን የተመለከተ ከኢትዮጵያ ንግድ ባንክ አዲስ አሰራር ስለመውጣቱ ተሰምቷል። የኢትዮጵያ ካፒታል ገበያ ባለስልጣን ለሁለት የኢንቨስትመንት ባንኮች ፍቃድ መስጠቱ ይታወቃል። ባለስልጣን መስሪያ ቤቱ በመጋቢት ወር 2017 በሶስት የአገልግሎት ዘርፎች ለሚንቀሳቀሱ ተቋማት ማለትም ለሁለት የኢንቨስትመንት ባንኮች፣ ለአንዱ የሰነደ መዋለንዋይ ገበያ አከናዋኝና ለሁለት የኢንቨስትመንት አማካሪ ኩባንያዎች ፍቃድ መስጠቱ በወቅቱ ተገልጿል። የኢንቨስትመንት ባንክ እንዲቋቋሙ ፍቃድ የተሰጣቸው ተቋማት ደግሞ አንዱ የኢትዮጵያ ንግድ ባንክ ሲሆን፣ ሁለተኛ ወጋገን ባንክ በነው።